ሰብ እኔ ጫት እየቃምኩ ነው፣ ዱዓ የማደርገው ካለ መብቱ ነው መልሴ። ምክንያቱም ድንጋይ እየተሸከመው የሚጸልዩ ኦርቶዶክስ ክርስቲያኖች ስላሉ፣ ድንጋይ ተሸክመው ገብቶሻል። ሰውነታቸው በሰንሰለት እየደበደቡ በረሃ ውስጥ ቆመው የሚጸልዩ ስላሉ አስፈላጊ ማለትሩ ነው። እሱ ለአንቺ ነው። አታደ በእሱ እኮ በረከት ነው። ይሄ እሱ ምንድን ነው? እነሱ ከጠቀማቸው መብታቸው ነው። አ ትርጉም ሊኖረው ይገባላ። ዶአ ነው እያሉሽ እኮ ነው። በቃ ዶአ ያደርጉበታል። ሰው እቅማለሁ ብለሽ የለ ሰው። ስለዚህ የምትቀሚው ከሆነ ስለምታውቂው ፕሮሰሱን ለምን እንደ ስንፈቶ ሲቢያስ ይዛል። ጫት የምን ዶአ ነው? ም ምን አገናኝ ባልሽ ደርሶበታል። ራሰውስበሽ ታኛለሽ። መልሽልኝ ወይባል ግድ መድረስ አለበት። በዋሉወሪያ ሀሜት አልቀበልም። የቃመ ሰው ወስበሽ ከተኛብሽ ልክ ነሽ። ይህ ይህ ቃሚዎች እራሱ ይነግሩሻል። እውነት ነው የውሪ ነው። አንቺ አሁን እዚህ ስር ምስኪኖች ይኖራሉ። ታዳጊዎች መቃሚ ጀመሩ ምን አለ እውነቱን ብትነግሪያቸው እና እንትን ቢሉ እውነት አንጻራዊ ነው። የእነሱ እውነት ከኔ እውነት ከተሻለ እነሱ ከኔ የተሻለ ልክ ናቸው። ድጋም አያስፈልግም። ወይ እባል አጠጫት እንድያለች። እኔ ግን የገብርኤል የሚካኤል እያላችሁ ጠላ መጠጡት ለምንድን ነው መሳክሩት? እስኪ ይመልሽልኝ። እንደሱ እኮ ጻድቅ ነው፣ ጸበል ጻድቅ ነው። ባልኮን አልኮል አይደለም። አልኮል አታውቂም? እንደ አንቺ እኔ ቀምቃሚ ነው የምትመስይኝ። ቢራ ምንድነው? ቢራ አልኮል አይደለም አይደለም። አልኮል የሚባለው ቦድካ፣ ይሄ እንትን ምንድን ነው፣ እዚህ ሀገር ውስኪ፣ የስኮትላንድ ምርቶች ካልሆኑ አልኮል አይደሉም። አይ እንደ ጠላ ጠጥተሽ አልኮል ጠጣ ሁለቴ ነው እንዲ ኧረ በስመ አብ። ጠላ እና አረቄ እንደው መጠኑ የማይታወቅ አልኮል ነው፣ ግን አረቄ አልኮል ነው የቢራ ጠርሙስሽን ይኸውልሽ። ለዚህ ከሆነ አንቺ አሁን ቀድመም ክርስቶስ እንደካድሹ እዚህ ጋር አሁን ይህንን ነገር ስትክጃለሽ፣ ባህሪሽን ስለወቁት ነው የማልደነግጠው። አሁን ይኸውልሽ የቢራ ጠርሙስሽን ብታነሺው የአልኮል መጠን ብሎ ስምንት ፐርሰንት፣ አምስት ፐርሰንት፣ አራት ፐርሰንት ብሎ ያስቀምጥልሻል። እስኪ አንብቢ፣ ማንበብ ሙሉ ያደርጋል። ጠርሙሱን አንብቢው፣ ከጎኑ ያስቀምጥልሻል። እንደ ጠጪዎች ግን ብትጠይቂያቸው ቢራ አልኮል ነው ብታያቸው፣ እኛ እሱን እኛ ስለ ጠጪዎች አደለም ያውራ ነው። ቢራ አልኮን አደለም ነው ያልሺው አንቺ እሱ ኮ ኮካ ኮላም አልኮል አለው? እንደዚህ በመጠን ከሆነ ኮካ ኮላ ሚሪንዳም አላቸው። አሁን አንቺ የቱኛው ፓወር አለው የትኛው ይቀንሳል ምናምን እያለን አደለም እያለን ያለ ነው። የአልኮን መጠጥ አስካሪ መጠጦችን ለምን ለዝክር ትጠጣላችሁ? አረ እባክሽ ጠላ አልኮል አደለም እንዴ? ጠላ ምንድን ነው? በጠላ የሚሰክር እሱ እንግዲህ እንትን ያለበት ካልሆነ በስተቀር ጠላ እንዴ ጠጥቶ ሰው ይሰክራል? አረስበእውነት ጠላ አያሰክርም። አረቄስ አረቄ አረቄ አንጠጣም እኮ ለእንትን ለዝክር እኮ አረቄ አንጠጣም። ኧረ ምንም እናንተ ምንም የሚፈሳሽ ነገራት መርይለፀዋአን ቀለሜ ኖ ለምንድን ጠላ እና ቢራ በምንድን ነው የሚመረቱት? እስኪ ንገሪኝ። ጠላ ውስጥ የሚገባ ምርት እና ቢራ ውስጥ የማይገባ ምርት እስኪ ንገሪኝ። አልኩን አይደለም ለምን ግን ጠላ ጠላ አልሆንም ያልሆን መጠን የማይታወቅ እርግጠኛ ነኝ። ሰማኒያ ዘጠና ፐርሰንት ይሆናል የጠላ አልኮን ሀገራችን ህጻነት አብዛኛው ጠላ ጠጥቶ ሰው ሰው መጠጡ ነው ኃጢአቱ ወይስ በመስከሩ ምክንያት የሚያደርጋቸው ድርጊቶች ናቸው? የኃጢአት ደሞዝ ሞት ነው። የኃጢአት ምንጭ ደግሞ ሀሳብ ነው። ሰው ስለዚህ ኃጢአት ይወለዳል። ስለል ሀሳብ ሲሆን ትወልጂዋለሽ ወደ ተግባር ደግሞ ተግባር ይሆናል። ሮች ወለተዬ ቆይ መጠጥም ማይን ጭንቅላት ላይ ነው የሚወጣው፣ ጫቱም ጭንቅላት ላይ ነው የሚወጣው አደለ? አንደኛው ገልጋጋ ያደረግሻል፣ ለአንደኛው ደግሞ ነቃ ነው ያደረግሽ። ሁለቱም ተመሳሳይ ናቸው። ከማንነት የሚያወጡ ናቸው። እንደ ሰው እንዳታስብ የሚያደርጉ ናቸው። ግን ጠላ ተጠጥቶ ትደሽታለሽ፣ ድህነትሽን ትረሽበታለሽ። ተጠቅሞ ግን ምንድን ነው የሚደረገው ነገር፣ ጠላ ድህነት ያስረሳል

በዝክር ጠላ ጠጡ የሚል ከመጽሐፍ ቅዱስም ከድርሳን ገድላትም አሳዩኝ። አንድ ጣቱን አሳይኝ እንዳልሽኝ ሲኝ ሁሉ ይህንም አሳዩዛዝ አለ አላልኩም። የምትጠጡት ነው ያልኩት። ምክንያቱም ጣቱ ላይ በደንብ እንድበታ መቼ እሱ ነካክተሽ ወደ ጠላው ያውነ አሁን ተመልስልኝ። ስላልገባሽ እኔ ልንገርሽ ማሬ፣ አስቀድሜ ነገርኩሽ። በሀዲስም በቁርአንም ጫት ቃቡ በጫት ባርጉ የሚል የለም ማህበረሰቡ ስለዚህ ስለሌለስትመካኪናለሽ አውርቼ ልጨርስ ሰው። ስለዚህ ማህበረሰቡ ግን እንደ ባህልም እንደ ልማድም ይጠቀመዋል ስልሽ አልገባ ስላለች በቃ ይሄኛው ካልገባሽ የዝክር ጠላ እያላችሁ የሚካኤል ገብርኤል፣ ስላሴ እያላችሁ ለምንድን ነው ጠላ ጠምቃችሁ የምትሰክሩት? በአስካሪ መጠጥ አልኩኝ። በእውነት ለዝክር የሚጠምቀው ጠላ አያሰክርም። አረ የምር በምንድን ነው የምትጠምቁት በምንድን ነው የሚጠመቀው አረ አያሰክርም አን አንቺ በእውነት አያሰክርም የዝክር ጠላ እናቶች የሚጠምቁት አረ በቃ ገብስ እኮ ነው የማህበርስ የሚያሰክረው ጠላ ፊሌተር የእንትን ሲሆን ነው የጠላ ቤት የሚሸጠው ምናልባት ያሰክር ይሆናል እንዴ ለጽዋ ማህበር የሚጠመቀው ጠላ አያሰክርም? አረቄ ምን እኮ እየቀላቀሉ ነው። መንገድ ላይ እኮ ሲንገዳገዱ የምታያቸው ሰካራሞች ጠጅ ቤት ታረቄ ምን። እኔ ምለው ጸድዬ፣ ቢራ በምን እንደሚጠመቅ አላውቅም ብለሻል። በእርግጥ ጠላ በምን እንደሚጠመቅ ታውቂያለሽ? ቀንሹ ማር እየጮኸብኝ ነው እንትናችሁ፣ ድምጻችሁ። ቢራ በምን እንደሚጠመቅ ታውቂያለሽ? ጠላማ እኔ እኮ ጠምቃለሁ፣ ጠላ እዚህ እኔ ጠምቃለሁ። ምን ምንድን ነው የምታደርጊበት ገብስ፣ ብቅል፣ ጌሾ ሌላስ? እንኮሮ ይነኮራል፣ ጠላ ቂጣ ይጋገራል። በቃ ይህ ነው ምግቦች እኮ ናቸው። ብቅል አለው፣ ጌሾ አለው፣ ገብስ አለው። ከዛ አይሰክርም፣ አያሰክርም። ማሻላህ ሰምታችኋል ጋይስ እንደዚህ አይነት መጠጦችን በመጠጣት ድህነታችሁን እርሱ ድህነትን ነው የሚያስረሳው እንጂ አያሰክርም በጣም በእውነት ጸዴ ስትልቅ እውቀት ነው ያገኘሁት ከአንቺ በእስልምና ለምን ተከለከለ መጠጥ ግን ታሪ ጎጂ ስለሆነ አስታሪ ስለሆነ ኦኬ ጣቱስ ጫት አይፈቅድም እስልምና። ውሃ ቅዳው አመልስ እኮ ነሽ አንቺ። ለምን አልተከለከለም? ይሄ እንደሆነ ነገር በሙሉ ከልክሏል። ስለዚህ ከሚጎዱ ነገሮች ውስጥ አንዱ ጫት ነው። በጣም የሚጸየፉት ሙስሊም ወንድሞቻችን ጫቱ ላይ ግን ሲያመናሸጉት ይታያል። ይን ከምን ነው መጠጥ ነው የሚጠጡት። በእርግጥ አላውቅም፣ ግላዊ መርጫቸው ነው

ግራችም ነገር መስጊድም ላይሆን ይችላሉ ዘንድ ትንሽ ጎንጭ ብሎ ሀብታሞች አልተፈቀደላቸውም ማለት ነው። ባለ ባለጠጋዎች ሆዷቸውን ከቆረጣቸው ይጠጡ ይላል። ቦድካ ይ ጠላ ጠላ ይገላቸዋል። እነዚያ እንትኖቹም ፓራሳይቶቹን አዎ አዎ፣ ይገላል። አረ ጣል ላይ ፓራሳይት መንጭና ወዳው ዛዴ አረቄ፣ አረቄ፣ አረቄ አሪፍ ነው። አሁን እኮ ያው አረቄ ደግሞ እንትን ነዋ ደረጃ የሚባል ነገር አለ። አሁን ሀብታሞቹ አረቄ ጠጡ ብታያቸው የክብር ጉዳይ እያደረጉታል። እና ቦድካ እና ውስጥ ሁሉ ሀብታም እኮ ሲጀመር ሀብታም ከሚጸድቅ በግመል መርፌ ቀዳዳ ቢያልፍ ይቻላል ተብሏል። አይጸድቅም እኮ ሀብታም ኢየሱስን ጠራሁት። ኢየሱስን እኮ ይህን የተናገረው ኢየሱስ አይደለም። ታ ሀብታም ከሚ እኔ ስለ ሀብታም ነው ያወራሁት ሀብታም ከሚ እኮ ይሄን ጥያቄ የጠየቁት ከራጮች ናቸው ለነዚህ ማለት ለምን ሞቲቭ እየተረጉሚልኝ ነው እሺ ተረጉም ይልኝ አዎ ተረጉም እልሻለሁ እሺ ቀጥያ እንዲያ ምክንያቱም ኢየሱስን መከተል የሚፈልጉ ሰዎች ነበሩ በዘመኑ እና ሊከተለው ስለወደደ ጠየቁ አጠረን አማረግ ያለህን ነገር በሙሉ ተው ሲለው መተው አልፈለገም መጥፋት አልፈለገም። ምክንያቱም ሀብቱን፣ ንብረቱን ትቶ እየሱስን መከተል ስላልቻለ ማለት ነው።